ሁ አሁን እኔ እችን ሊያመልክ ከፈለኩኝ መጀመሪያ ፈጣሪዋ ትቀድማለች ማለት ነው። ቲክቶክ ጓደኛችን ነች እች የእነዚህን የፈጠረችው እሷለች። ነብዩ ሰለላሁ ዓለይሂ ወሰለም በሞቱበት ሰዓት ሬሳቸው እዛው ተጋድሞ አቡበክር ምን አለ ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞተዋል አላህን የሚያመልክ ሰው ካለ ግን አላህ ሕያው ነው፣ መቼም የማይሞት ነው አለ። እንደዚህ ተንቀሳቃሽ ምስል ያሳቀኝ ነገር የለም። ጋይስ ተመልከቱት፣ ማለት ነው ወንድሙ ምን ያህል ተንኮለኛ እንደሆነ። ሰውየው እየሰገደ ባለበት ሰዓት ሰልፊ ቪዲዮ ሪከርድ በማድረግ ፊልተር ያለው ቪዲዮ ነበር ያደረገው። ሰውየው እንግዲህ ዝቅ ብሎ በሚሰግድበት ሰዓት መሬት ላይ ነበረ ስልኩ ያለው፣ ፊቱን ተጣምሞ ያገኘዋል ማለት ነው፣ ቪዲዮ ላይ እና ምንድን ነው ያደረገው? ሳቀና ቀጥታ የሚሰግደውን ነገር አቁሞ ጫማውን አውልቆ ነበረ ወንድሙ ላይ የወረወረበት ማለት ነው። እስኪ እንደዚህ አይነት አዝግ ወንድም ላላቸው ሼር አድርጎላቸው ለእንደዚህ አይነት መረጃ የፕላስ ምልክቱን በመጫን ቤተሰብ ቢሩ መልካም ቀን ይሆንላቸው። በእጇ ከረሜላ ላይ ይዛ በሩን በፕላስተር ሸፍና ልጆቿን ትጠራለች። እንዴትም ለነገሮች ሪያክት እንደሚያደርጉ ለማየት ትሞክራለች። አንደኛው ልጅ እየተነጫነጨ ፕላስተሩን ለመበጠስ ይሞክራል፣ በመሃልም ያለቅሳል። አንደኛው ልጅ ደግሞ ቁሞ አስተውሎ መፍትሄ ይፈልጋል። ዝቅ ብሎም ለማለፍ ይሞክራል። እሱም አልፎ ለወንድሙ ይተርፋል። የህይወታቹ አስር ፐርሰንቱ እናንተ ላይ የሚፈጠረው ነገር ሲሆን ዘጠና ፐርሰንቱ ደግሞ በሚፈጠርባቸው ነገር የሚሰጡት ምላሽ በመሆኑ በደንብ አስተውሎ፣ ወላሂ የአላህ እቅድ ሁሌም ተፈጻሚ ነው። የመጀመሪያው የኒውዮርክ ሙስሊም ከንቲባ ተመርጧል። ይህ ሙስሊም ከንቲባ እንዳይመረጥ ብዙ ስራዎች ተሰርተው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህ ሙስሊም ከንቲባ ከተመረጠ ለኒውዮርክ ከተማ የማደርገውን የገንዘብ ድጋፍ ሙሉ ለሙሉ አቋርጣለሁ ብለው ነበረ። እሱ ብቻ አይደለም የአይሁድ እምነት ተከታይ ሆኖ ይህንን ሙስሊም ከንቲባ የሚመርጥ ካለ እሱ ደደብ ነው ብለው በግልጽ ተናግረው ነበር። የሰላሳ አራት ዓመቱ ዞህራን ብዙ ጫናዎችን ተቋቁሞ ማሸነፍ ችሏል። በዚህም ምክንያት በትናንትናው እለት መድረክ ላይ ሲናገር ኢትዮጵያንም ጨምሮ የተወሰኑ ሀገሮችን አመስግኗል። ኢትዮጵያውያን እናቶችንም ጭምር ጠርቶ አመስግኗል። ታዲያ ከዛ በኋላ አይ አም ሙስሊም ሲልም ተደምጧል። ሁላችሁን ኮሜንት ላይ አይ አም ሙስሊም እያላችሁ አስቀምጡ። ቪዲዮውን ልጋብዛችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። ኢትዮጵያውያን እናቶች ኒውዮርክ ላይ ተመሰገኑ። እንዲሁም ደግሞ የመናዊ ሴኔጋላዊያንም የኒውዮርክ ነዋሪዎችንም እያመሰገነ ነበር። ዞህራን ማንዳኒ በዛሬው ዕለት የኒውዮርክ የመጀመሪያው ሙስሊም የመጀመሪያው በእድሜ ትንሹ የሰላሳ አራት ዓመቱ ዞህራን ማንዳኒ ከንቲባ በመሆን የኒውዮርክ ከንቲባ ማለት ነው መመረጡ ይታወሳል። ታዲያ በዚህ ፕሮግራም ላይ ነው በርካቶችን እያመሰገኑ ኢትዮጵያውያንንም እየጠቀሰው። ሀሳባችሁን ኮሜንት ላይ ያስቀንጡት። ጋሎችን ፕላስ ምልክቷን ተጫናት ዛሬ ለጋሽቢኒ ለዶናልድ ትራምፕና አለም ላይ ላሉ ኢስላሞፎቦች በሙሉ የተሰባደይ ይ ዎክፕ ማድ የሌለ ተናደው ነው የተነሱት። ለምን ካላችሁ ዘ ግሬትስት ሲቲ ኢን ዘ ወርልድ የምትባለው ኒውዮርክ ሲቲን እንዲያስተዳደር የተመረጠው ሰውዬ ሙስሊም በመሆኑ ነው። ናው ምን አገናኙ፣ ለምን ከሃይማኖት ጋር ምናምናም ልትሉ ትችላላችሁ። ስናትሜ እኔ አደለው የሚያገናኘሁት፣ ራሳቸውን ትራምፕ እና የዞራን ማምዳኒ ተቃዋሚዎች ናቸው ተፎካካሪዎቹ ናቸው ከሃይማኖት ጋር ያገናኙት። ቢኮዝ በሃይማኖቱ ሲነቅሩት ነበር፣ በእስልምናው አታክ ላይ ያደርጉት ሲሞክሩ ነበር። ይህንን ደግሞ ዛሬ ቪክት በቪክትሪ ስፒቹ ካሸነፈ በኋላ በሰጠው ስፒች ዞራን ማምዳኒ በግልጽ ተናግሯል። ምን ብሏል? እኔ ወጣት ነኝ ኤንድ ሙስሊም ነኝ ኤንድ ደግሞ ዲሞክራቲክ ሶሻሊስት ነኝ። ከዚህ ሁሉ በጣም የሚገርመው ግን በዚህ በታችነት ተሰምቶኝ ይቅርታ ምጠይቅ ሰው አደለውም ብሏል። እስከዛሬ አታክስ ታደርጉኝ የነበረው በሃይማኖቴ ምናምን በወጣትነቴ ምናምን ነበር አምናት ናት ጎንቱ አፖሎጃይዝ ሶ ዴል ዊት ኢት ብሏቸዋል፣ ማለት ነው። ልክ ልካቸው ነግሯቸዋል። በዚህ ስፒች ለትራምፕም ደግሞ ይህንን ንግግሬን ድምፁን ጨምረ ስማው፣ እያየኝ እንደሆነ አውቃለሁ አይ ኖ ዩአር ዋቺንግ ሶ ድምፁን ጨምረ ስማው ብሏል። ላይክ ይሄ ድምፁን ጨምረ ስማው አንደኛ ያው በደንብ ስማኝ ነው። ኪፕ ጌቲንግ ማድ ነው ያው እየሰማኝ ተናደድ ነው። ሁለተኛው ደግሞ ቻሌንጅ ነው ላይክ እንደዛ አትኮ ና ላይክ ውረድ ነው ውረድ ነው ብቻ ባጭሩ፣ ትራምፕንም እንደዛ ብሎታል ማለት ነው። በሌላ በኩል የዞራን ማምዳኒ የተፎካካሪ የነበሩት አንድሪ ኮሞ የሚባሉት ሰው አንድሪው ኮሞ ከዚህ በፊት የኒውዮርክ ገቨርነር ሁሉ ነበሩና ያው ሪዛይን አድርገው ነው። ሪዛይን ያደረጉበትን ጉዳይ ሰርች አድርጋችሁ እዩት። ባናውረው ይሻላል። ፖይንት ለስ ስለሆነ ለዚህ ቪዲዮ ማለት ነው። ለማንኛውም ሪዛይን አድርገው ነበረ። ለማንኛውም ለዲሞክራት በዚህ ውድድር ለዲሞክራት ተወካይነት ከዞራን ማምዳኒ ጋር ተወዳድረው ዞራን ማምዳኒ ጠብጥቧቸው ነው የዲሞክራት ተወካይ የሆነው። ዳን ደግሞ እንደገና ኢንዲፔንደንት ሆኖ መጥተ ነው እንደገና ደግሞ ጀነራል ኢሌክሽኑ ላይም ደግሞ እንደገና የተወዳደሩት ሰው። በአንድ ውድድር ላይ ሁለት የጠበጠባቸው ሰው ናቸው። አንድሪ ኮሞ በፎርመር ገቨርነር ናቸው። ፎርመር ገቨርነር ሆኖ ምናምን ምናምን ይሉ የገቨርኒንግ ልምድ ምናምን ነገር እያለው ዞራን ማምዳኒ በአንድ ካምፔን ላይ ሁለት የጠብጥቦታል። ለማንኛውም ግን እሱ ሽንፈቱን አምኖ ቮቱ በኋላ ንግግር አድርጎ ነበርና ሽንፈቱንም አምኗል። እንደገና ደግሞ ለዞራን ማምዳኒ ኒውዮርክ ከተማን ስለምንወዳት ዞራን ማምዳኒ እንዲመራትና እንዲሳካለት የቻልነውን ሁሉ ሄልፕ እናደርጋለን ከተማችን ስለምንወዳት የሚል ንግግር ተናግሯል። ለማንኛውም ከእሱ ጋር ሲወዳደሩ የነበሩት በሙሉ ሽንፈታቸውን አምኖ ኮንግራጁሌሽን ብለዋል ዞራን ማምዳኒ። ትራምፕ እስካሁን ፐብሊክ ስፒች አላደረገም ትዊተር ላይ ምናምን ሳም ስቱፒድ ነገር ጽፎ ሊሆን ይችላል ግን ያው የትራምፕ ነገር ስለማይታወቅ ማለት ነው እስካሁን ፐብሊክ ስፒች አላደረገም ለማንኛውም ነጋሽ ቢኒ ምናምን ያው ይታወቃል አቋማቸው መሯቸው እንደሆነ ይታወቃል ጃንዋሪ አንድ ላይ ነው እንግዲህ ዞራን ማምዳኒ እንትን የሚያደርገው ምንድን ነው ኢናጎሬት አድርጎ ቃለ መሀላ ፈጽሞ ወደ ስራ የሚገባው ጃንዋሪ አንድ ነው ዛሬ ገና ኖቬምበር መጀመሪያዎች ላይ ያለው ሶ ኖቬምበር እና ዲሴምበር አለ ዊል ሂ ሜክ ኢት እስከዛ የሆነ አታካሪ ያደርጉታል ምናምን ምናምን የሚል ነገር ስፔኩሌሽን አለ ግን ኢፍ ዳት ሃፕንስ ዳት ማይት ቢ ደ ዳውንፎል ኦፍ ኒውዮርክ የኒውዮርክ ዳውንፎል ሊሆን ይችላል። ያ ሀፕን ካደረገ ሰው ሀፕን የማያደርግ በፕሮባቢሊቲ ነው የሚበዛው፣ ግን ስቲል ጥንቃቄ የሚጠይቅ ነው። ሰው ቃሉን ያክብር ይሆን? በአንድ ወቅት እንዲህ ሲል ተደምጦ ነበረ፣ መነጋገሪያም ሆኖ ነበረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ እኔ ከተማ ከመጣ ያለምንም ወላወል ቀጥታ አስረዋለሁ ብሎ ነበረ። እሱ ብቻ አይደለም በምርጫ ቀስቀሳ ወቅት በኔ ከተማ ላይ የትራንስፖርት አገልግሎት ሙሉ ለሙሉ በነፃ የሆነ ኒውዮርክ ከተማ ውስጥም ብሎ ነበረ። ያንን ቃሉን ያከብራል የብዙዎች ጥያቄ ነው። በአሜሪካ ምድር ሙስሊሞች እንደ አሸባሪ ተቆጥረዋል። በአሜሪካ ምድር ሙስሊሞች አንገታቸውን ደፍተዋል። በአሜሪካ ምድር ሙስሊሙ ስልጣን እንዳይዙ፣ ምርጫ እንዳይወዳደሩ ብዙ ስራ ተሰርተዋል። አላሁ አክበር የአላህን ስራ ተመልከቱ። አይ አም ሙስሊም እያለ መሪ ሆኖ ተመርጧል። በላያቸው ላይ ተሹመዋል። ድንቅ ድንቅ ስራዎችን ሰርቶ እንደሚያኮራን አንጠራጠርም። ሙስሊም የሆናችሁ በሙሉ አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። ሙስሊም ብስሚላ ወሰላቱ ወሰላሙ አላ ረሱሊላህ የአላህ ባሪያዎች ሆይ ሊሸነግሉን፣ ሊሸውዱን፣ ክህደት ውስጥ ሊከቱን አላህ ተውሂድን ከለገሰም በኋላ ምን የሚል መሸንገያ ይዘው መጡ? ትልቅ ሰው አታከብሩሞ ይሉናል። ምን ለማድረግ ፈልገው የታላቁን አላህ መብት ገንድ ሰው ቆር ሰው ለማን ሊሰጡ፣ ትልቅ ነው ብለው ለሚገምቱት ፍጡር ሊሰጡ ሲፈልጉ፣ የአላህ መብቶች በግልጽ ተቀምጠዋል። ስጁድ ማድረግን ይመስል ለአንድ አላሁ ሱብሃነ ወተዓላ ብቻ ነው የሚገባው። መመካትን ይመስል ለአንድ አላሁ ሱብሃነ ወተዓላ ብቻ ነው የሚገባው። ጸሎትን ይመስል ለአንድ አላሁ ሱብሃነ ወተዓላ ብቻ ነው የሚገባው። ስግደት፣ ጾም የመሳሰሉትን ዛሬ ግን ምን ያደርጋሉ? ከአላህ ውጭ ያሉትን አካላት ለነሱ አምልኮ ተቆርሶ እንዲሰጣቸው ሲፈልጉ ትልቅ ሰውን አታከብሩም ወይ? ለነሱ የተፈጸመው ቢፈጸም ትልልቆች እኮ ናቸው፣ አሊሞች እኮ ናቸው ይሉናል። እንግዲህ የአዋቂዎች ሁሉ ቁንጮ፣ የትልቅ ሰዎች ሁሉ ቁንጮ፣ የበላይ የሆኑት የአደም ልጆች ሁሉ አለቃ ማን ይባላሉ? ነቢዩ ሙሐመድ ሰለላሁ አለይህ ወሰለም። ነቢዩ ሰለላሁ አለይህ ወሰለም በሞቱበት ሰዓት ሬሳቸው እዛው ተጋድሞ አቡበክር ምን አለ?

የታላቁን አላህ ብቻ ነው። የታላቁን አላህ መብት ቆርሰው እየሰጡ ለትልልቅ ሰዎች ስጡ የሚባል ማማሀኛ የሰይጣን ስራ ነው። እንጠንቀቅ፣ እንንቃ። እሺ አሁን እኔ እችን ሊያመልክ ከፈለኩኝ መጀመሪያ ፈጣሪዋ ትቀድማለች ማለት ነው። ቲክቶክ ጓደኛችን ነች። እቺ የእነዚህ የፈጠረችው እሷለች። በእርግጥ ማንም ሰው ቅድስት ድንግል ማርያም ያየ የለም ግን እሷ ክራሶች እንትላት ነው የሳለችው። አሁን ይሄን ነገር ይሄን ነገር አሁን አንድ ኦርቶዶክስ እንትን ልቅ ልቃውንት እየተባለ ሰው አደባባይ ላይ የሱ በረከት እንዲያገሩ ዘንድ ሉታንያ ሉታንያ ሉታንያ እያላችሁ ኮሜንት ጻፉ። ፕሮፋይላችሁ ላይ ሰናድርጉ በረከቷችሁ እያደረባችኋል የተባለችው የተሰራችው በዚህ ጅናት ማለት ነው። ፈጣሪዋ አንድ ኦርቶዶክስ እህታችን ነች ማለት ነው፣ እነኛ አምላኮችን የፈጠረችው። ተገባባን ወይ ብሮ? ኦኬ ስለዚህ በሰው በላክ የተሰራ አንድ መዝሙር አለ፣ ጴንጤዎች በሰው በላክ የተሰራ አሃ፣ በስጋ ደም የምመራ አሃ፣ ሀሳቡ የፍልስፍና አሃ፣ እምነታችን መቼ ሆነና የሚል አንድ የጴንጤ መዝሙር አለ ማለት ነው። ስለዚህ አሁን እቺ ሴትዮ እንደሚታዩት እጇን ከፍ ብታደርግ የኛው አይን ከዚህኛው አይን ያንሳል፣ ምክንያቱም የሰው እጅ ስራ ነውና ማለት ነው የሰው እጅ ስራ ናቸው። ስለዚህ አሁን አንድ ሙስሊም ፎቤት ጌታን ተቀበልኩ ብሎ የሚቀበለው እነኚህ በቁጥር እየተቀመጡ ከጥቃቅኖች ጋር ማይሰግድ ከሆነ ኦርቶዶክስ ሊሆን አይችልም ማለት፣ ኦኬ፣ ኦርቶዶክስ ሊሆን አይችልም። ስለዚህ ከነኚህ መርጣችሁ እኔ በነገራችን ላይ አቲን እንትን አታርጉ እያልኩ አይደለም፣ አትቀበሉ ያልኩ አይደለም። መቀበል ያላችሁ ግን ማን እንደሆናችሁ ከነዚህ መካከል መረጡ። በነገራችን ላይ ከትንንሾች ትልቁ ይሻላል፣ አይ ቲንክ አስተዋይ ሊሆን ይችላል። እኔ ጥያቄ ላይ ሁኜ ነበርኩ። አላህ ሱብሐነሁ ወተዓላ እንደ ሰው አይደለም፣ አይወልድም፣ አይወለድም። ሰውን ጨፍልቆ ሰራው እንስሳዎችንም ሰራቸው ችግር የለውም በቃ የሰማይና የምድር ሀሳቦቹን እያነሰው እንድናልፋቸው ነው፣ ረዥም ሰዓት እንድንወስድበት። ለምሳሌ አንድ ነገር ልንገርህ አንድ ነገር ልንገርህ ይኸውልህ፣ አድምጠኝ ሰላሙ ብዙዎቹ ኢብራሂም አለህ ሰላም ነብይ ነው። ልንገር እንዴት እንደተደረገ ነገር እኮ ነው። ኢብራሂም አለህ ሰላም ነብይ ነው። የሞተን ወይንም ደግሞ እንዴት አድርገ ነው የምሰራው ብሎ ጥያቄ ለአላህ አቀረበ። አላህ ተጠራጠርክ አለው። እንደው ተጠራጥሬ አይደለም ግን እንዲብራራልኝ አለው። ከዛ ወፊቱን አምጣና ግደላት አለው። ገደላት ስጋውን ቆራርጥና አንዱን እዛ በር አንዱን እዛ እዛ አርገበታት ነው አለው። እንዳለው ቦታ አስቀመጠ እንዴት እንድና ያችን ወፍ እሷ ኗር እንደምንሰራት ተመልከት አለው። ያችን ወፍ እንደነበረች አመጣት። ይሄ ሳትቀበል መሀመድ ከስድስት መቶ ምናምን ጀኔሬሽን በኋላ መጥቶ ስለ ስለ ኢየሱስ ክርስቶስ የተናገረውን ለምን ተቀበል? አንድ መልስ ከ እሺ ኢየሱስ ክርስቶስ ከመምጣቱ በፊት ማን ነበር? እ? ኢየሱስ ክርስቶስ ከመምጣቱ በፊት ማን ነበር? ማለት አልገባኝ። ማለት ኢየሱስ ክርስቶስ ከመምጣቱ በፊት ማን ነበር ነው የምጠይቅ ጥያቄ እንዳለ ነገር ይህም እሱ የመጀመሪያ ነው። በልክ አሁን ሐሳብን ግልጽ አድርጎ አሁን ኢየሱስ ክርስቶስ ኢየሱስ ክርስቶስ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ኢየሱስ ክርስቶስ በመጣ በስድስት መቶ አመቱ ነው የመጡት። ኢየሱስ ክርስቶስ ከመምጣቱ በፊት ማን ነበር? ማን ነበር? አቡዬ አቡዬ፣ ስማ ይልንገር። የኔን ቀጥተኛ ሐሳብ እኮ እንድትመልስልኝ አይደለም። ኢየሱስ ክርስቶስ እኔ ምለው ይሄው፣ ኢየሱስ ክርስቶስ ከመንጣቱ በፊት ማን ነበር? ወይንም ኢሳ ከመንጣቱ በፊት ስለ ክርስቶስ የሚያወራ ነው የምትለው። ስለ ክርስቶስ እያወራ የነበረ አይነሱ ማን ነበር ነው የምልህ ኦኬ ከእሱ በፊት አሁን ለምሳሌ ጌታ ኢየሱስ አይገለጥ ዮሐንስ ነበረ፣ ለምሳሌ መጥሙቅ ዮሐንስ በእሱ ሀሳብ ከሆነ። አሁን የእኔ ሀሳብ ግን እየገባህ አለም ምስል አቡዬ፣ አሁን ቆይ ቆይ፣ እዚህ እያልን እንኳን አንድ ነገር አንድ ነገር ልምጣልኝ። አሁን አንተ አልመለስክልኝም እኮ ነቢዩ መሐመድ ከኢየሱስ በኋላ ነው የመጡት አልከኝ አይደለ? ሳቤ ስክርስቶስ ከኢየሱስ ክርስቶስ በፊት ማን ነበር እኮ ነው የምልህ ከኢየሱስ ክርስቶስ በፊት ይሽ መጥምቅ ዮሐንስ ነበረ ነበር እኮ አልኩ ለምሳሌ በዛ ሀሳብ ኮ አሁን ይሄን ለምሳሌ ነበር ክርስቶስ ሙሴ ነበር ናቸው ነው ምል ኢብራሂም አቡ አንታል ኢየሱስ ክርስቶስ ምንድን ነው ብለህ የምታምነው ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር ልጅ ነው ብዬ ነው። ማም ነው የእኔ ጥያቄ አሁን። ኢየሱስ ክርስቶስ በገጋቡ የእኔ ቀጥተኛ ጥያቄ ልጠይቅ። ቆይ አታውራ፣ በመሀል አላንፍራ። ይኸው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ጴጥሮስ፣ ዮሐንስ እንትን መሐመድ ከመምጣቱ በፊት ተናግረዋል። መሐመድ ደግሞ ከስድስት መቶ ጄኔሬሽን በኋላ መጥቶ ስለ ኢየሱስ ክርስቶስ ጀስት ነብይ ነው አልሞተም አልተሰቀለም ብሎ አወራ። መሐመድን አምነህ ጴጥሮስን እና ዮሐንስን ያላመንክበት አንድ ምክንያት ንገረኝ። ካላወረው ቶ በቃ አንድ ይሄ ነው ብቻ ነገር ጥሩ ነው። ስለ ነቢዩ መሐመድ መምጣት ኢየሱስ ክርስቶስ ይናገር ነበር። ስለ መሐመድ መምጣት ሙሳ ዓለይ ሰላም ሙሴ ይናገር ነበር። ስለ መሐመድ መንጣት ኢብራሂም ይናገር ነበር። ኑህ ይናገር ነበር። እያንዳንዱ የነበሩ ነበር።